ኢትዮ ግራንድ ኮሌጅን ሳይጎበኙ የሚማሩበትን ኮሌጅ አይወስኑ! የምንለው በምክንያት ነው። ኮሌጃችን ከ15 ዓመታት በላይ በመማር ማስተማር እውቅና ያካበተውና በሙያው ዘርፍ ብቁ ባለሙያዎችን ያፈራው አንጋፋው ኢትዮ ግራንድ ኮሌጅ ለ2018 የትምህርት ፈላጊዎች የምስራች አዘጋጅቷል። በኮሌጃችን በያዝኑ የትምህርት ዘመን በዲፕሎማ መርሃ ግብር ከዚህ በታች በተዘረዘሩ የትምህርት መስኮች አመልካቾችን ተቀብሎ ለማስተማር በምዝገባ ላይ ይገኛል። በጤናው ዘርፍ በደረጃ 3ና 4 ክሊኒካል ነርሲንግ፣ ፋርማሲ፣ ላብራቶሪ፣ ሚድዋይፈሪ በቢዝነስ ዘርፍ ከደረጃ ሁለት እስከ አራት የትምህርት መስኮች አካውንቲንግ፣ ሂውማን ሪሶርስ ማኔጅመንት፣ ሴክሬታሪያል ኤንድ ኦፊስ አድሚኒስትሬቲቭ ኤንድ ማርኬቲንግ። በግብርናው ዘርፍ ከደረጃ ሁለት እስከ አራት አኒማል ሄልዝ ኬር፣ ክሮፕ ፕሮዳክሽን ማኔጅመንት። በአይቲ ዘርፍ ከደረጃ ሁለት እስከ አራት የትምህርት መስኮች አይቲ ሃርድ ወርክ ኤንድ ኔትወርኪንግ ሰርቪስ ተማሪዎችን ተቀብሎ ለማስተማር ኢትዮግራንድ ኮሌጅ ከምንጊዜውም በላይ ምቹ ሁኔታዎችን አመሻሽተዋል የምዝገባ መስፈርት በክልሉ ስራና ክህሎት ቢሮ መቁረጫ ነጥብ መሰረት የምዝገባ ቦታ በመዣንግ ዞን ጎደሬ ወረዳ ሜጢ ከተማ ከመናሪያው ፊት ለፊት ለበለጠ መረጃ በ0917828193 በ0921352553 በ0931 9854 ብሎ ይደውሉ። ኢትዮ ግራንድ ኮሌጅ የዜጎች የእውቀት መቅሰሚያ ደች